ሰላም፣ ዳኒን ነው አቻኩልኩ። በጣም ያው ዳኒን ታውቀዋለህ፣ ከኔ ጋር ቪዲዮ ይሰራ የነበረው ጓደኛዬ ማለት ነው። ዳኒ እና ምን ፈጠረ መሰለክ፣ ግዴታ ከእሱ ጋር መሆን እንዳለብኝ እና ያው ከዚህ በፊትም ሽምግልናውን አቋርጦታል ታውቃለህ። ይህማ መጥቶ ትዳራችን መሀል ሊገባም አይችልም። የመጨረሻ ነው ማስጠነቅቀው፣ እኔ ፊት ለፊት አንተ ፊት ለፊት የምንሰማው ቃል ነው። ከዚህ በኋላ ከህይወቴ ውጣ። አሁን እሷ ህይወት ብቻ አደለም፣ እየገባ አላወቅም፣ እኔ ውስጥ እየገባ ነው ያለው። አንተ አስፈራርታታ፣ ደሞ ነውበ አስፈራራት። ይህ ልጅ ምን ባረግ ነው የሚሻለው? ሰማኛል። ይህንን እኮ ልብህ ድፍን መሆኑን ነው የሚያሳየው። ከማን ጋር እያወራድ ራሱ ልትገነዘብ አልቻልክም። አይነ ታውሯል ሰው ነው። ሲጋራ ምንም እንደማታመጣ ለፍቅር ብዬ ነው። ሰላም፣ ደህና ናችሁ ቤተሰቦች? እንኳን ወደዚህ ቻናል በሰላም መጣችሁ። ሰሞኑን እንግዲህ ጠፍቻለሁ በጣም ይቅርታ ይደረግልኝ። ምክንያቱም ምንም ላይፍ የመሄድ አልቻልኩም፣ መቀጠል አልቻልኩም። ምክንያቱም በዳኒ ምክንያት ማለት ነው። ዳኒ እንግዲህ እያደረገ ያለውን ነገር ያው ታዩታላችሁ፣ ታውቁታላችሁ። ብዙ ጊዜ ወደ ካሜራ የማይወጡ ነገሮች ደግሞ በጣም ብዙ አሉ። ይህን ነገር እንግዲህ ባላንስ ለማድረግ እና በሰላም ህይወቴን ለመቀጠል ግዴታ የኔ እጮኛና ዳኒ መገናኘት አለባቸው። ምክንያቱም ምንም ምንም ወዴትም መሄድ አልቻልኩም። ቤተሰብ ጋር ይመጣል፣ ይደውልልኛል በጣም በቃ ላይፌን በሙሉ ክራውድ እና ያደረገውና ይሄ ነገር ደግሞ በጣም ለእኔ ሰላምና ስለነሳኝ ሰላም ስለነሳኝ እንዲሁም ቤተሰቦቼን፣ ጓደኞቼን እንዲሁም ደግሞ ጮኛዬን ሰላም ነስቶታል። ይሄ ነገር ማለት ነው። ስለዚህ እንደምታውቁት እስከዛሬ ድረስ የነበረው ግርግር፣ እስከዛሬ የነበረው ሰላም ማጣት ከዛ ያነሰ ነገር ቢኖረው ከዛ የተሻለ ደግሞ ሰላም መሆን ስላለብኝ፣ ግርግሩም አልፈልገውም። መጀመሪያም ተናግሬያለሁ። እስከዛሬም ደግሞ ቪዲዮ ያልሰራሁት ሌላ ግርግሮችን ለመፍጠር ስለማልፈልግ ነው። ግን ደግሞ ዛሬ ግዴታ ስለሆነብኝ ነው ይሄንን ቪዲዮ የሰራሁት። ያው ትረዱኛላችሁ ብዬ አስባለሁ። ያው ሁሉንም ነገር መግለጽ ሁሉንም ነገር እንደዚህ ነው እንደዛ ነው ማለት ይከብዳል። እናንተንም ማስጨነቅ ስለማልፈልግ ማለት ነው። ምክንያቱም በጣም ብዙ የምትጨነቁልኝ ቤተሰቦችን ስላላችሁ ማለት ነው ውስጥ የምንጽፉ ልኝ የምደውሉ ልኝ ቤተሰቦች አላችሁ ና ያን ነገር እናንተ ላለማስጨነቅ ነው ይህን ነገር እያደረኩ ያለሁት። ግን አንዳንዴ ደግሞ ሲብስ ግዴታ ተመልካችሁን፣ ቤተሰቦቼም እናንተ ማወቅ አለባችሁ። ለዛ ነው ስለዚህ። ያው እንግዲህ ዛሬ ያለነው ቦታ መግለጽ ስለማልችል እዚህ ነው ያለነው። ብቻ እዚህ የተገኘሁት ያው እሱ እዚህ ስለሚመቸው ወይም ደግሞ እጭ ስለሚመቸው ነው። ለእሱ የተመቸው ቦታ ላይ ብቻ መገኘት የምችለው ለዛ ነው እና ከዚህ ነው የተመቸን፣ ዛሬ እና ምንድን ነው ጮኛዬም ይመጣል፣ ግን ዳኒም ይመጣል። ለአንዴና ለመጨረሻ ጊዜ ከእኔ አጠገብ እንዳይገኝና ቢገኝ እንኳን ይሄ ስለ ፍቅር ይሄ አብሮ ስለ መኖር አብሮ ስለ ምናምን ይሄ ነገር እንዳያስበው ለአንዴና ለመጨረሻ ለማድረግ ነው እንግዲህ ዛሬ ዝግጅቴን ጨርሼ የተገኘሁት ማለት ነው። ዳኒ እና ጮኛዬ ሲገናኙ እንግዲህ ምን አይነት ነገር እንደሚኖራቸው በእርግጠኝነት ያውቃለሁ። ምክንያቱም ያው ምን ያህል እንደሚያከብረኝ አይታችኋል። ከዚህ በፊት በነበረው ቪዲዮ ምን ያህል እንደሚያከብረኝ ምን ያህል እኔ ያልኩት ነገር ምን ያህል ቫሊዩ እንዳለው አይታችኋል። ከዚህም በኋላ አጠገቤ ድርሽ እንዳይል ለማድረግ ግዴታ ሁለቱ መገናኘት አለባቸው። ይሄ በነገራችሁ ላይ የዳኒ ተጽዕኖ ነው። ዳኔ በሚያደርጋቸው ተጽዕኖዎች ምክንያት ነው ዛሬ ላይ ግዴታ መሆን ያለበት ዛሬ መገናኘት ያለባቸው በዳኔ ተጽዕኖ ነው እና ዳኔ እንግዲህ ለአንድና ለመጨረሻ ጊዜ ነገሮች እንደምትረዳ ተስፋ አድርጋለሁ። በዛ ላይ ደግሞ አጠገቡ ሆናችሁ ሆይ ሆይ ለምትሉ ጓደኞቹ በጠቅላላ እባካችሁ እባካችሁ ራሳችሁን አትጉዱ። ከዳኔ አጠገብ ከሆናችሁ እራሳችሁን የምትጎዱት ብዬ ነው የማስበው፣ እና ራሳችሁን ላለመጉዳት ሞክሩ። ከዚህ በላይ ግን ከሆነ ዳኒን እና ዳኒ የሚመለከተውን ሰዎች በሙሉ ከዚህም በኋላ ማስጠንቀቅ እፈልጋለሁ። ዳኒን እና ከዳኒ አጠገብ ላላችሁ ለምመክሩስ አይዞህ ለምትሉ ለምትሉ ጓደኞቹ በሙሉ ማለት ነው፣ ለመጨሻ ጊዜ ይህንን ቪዲዮ እያያችሁ ማስጠንቀቂያ እንዲሆናችሁ እፈልጋለሁኝ። ከዛ በተረፈ ያው ዳኒ ይመጣል፣ ከዛም ደሞ ጮኛ ይመጣል ሁለቱ የሚኖራቸው ሰላማዊ የሆነ ዲስከስ በእርግጠኛ ና ሰላማዊ እንደሚሆን እርግጠኛ ነኝ። ያው ሰላማዊ ነኝ፣ ሰላማዊ ነው። ትንሽ ዳኔ ያስቸግራል፣ ግን ደግሞ ከአንድ ፍኝ አይዘልም ዳኔና፣ ለመጨረሻ ጊዜ ነው ማስጠንቀቂያዎችን። ከዚህ በፊት ለበጣም ብዙ ማስጠንቀቂያዎችን አድርጊያለሁ። ከዚህ ከማስጠንቀቂያ በላይ ግን ምንም ነገር የለም። እሺ መጡ።

ያው ዳኒን ታውቀዋለህ፣ ከኔ ጋር ቪዲዮ ይሰራ የነበረው ጓደኝ ማለት ነው። ዳኒ እና የምንፈጠረ መሰለክ ግዴታ ከሱ ጋር መሆን እንዳለብኝ እና ያው ከዚህ በፊትም ሽምግልናውን አቋርጦታል፣ ታውቃለህ። አላረፈም አላረፈም። ለመጨረሻ ጊዜ እንግዲህ ምንም ማድረግ ስለማልችል ወደ አንተ ነገሩ አድርሻዋለሁ። እና ያው ዳኒ ቀጥሬዋለሁ። ስለዚህ ሁለታችሁ መነጋገር ያለባችሁን ነገር ብትነጋገሩ ደስ ይለኛል። ምክንያቱም ይህ ነገር ቤተሰብ ጋር ከመሄድ አንተ ጋር ማድረስ ይቀላል። ነገሩን ያው አንተ ያለውን ነገርሱእንዳውራል ማለቴ፣ የምታወራበት መንገድ የራስህ የሆነ መንገድ ይኖርሃል ብዬ ኮ ነው ስልክ ከእኔ ይልቅ አንተ ትሻላለህ። እኔ አሁን ለምሳሌ ለምንድን ነው ይህን ያለ ለሱ ትኩረት የሚሰጠው ነው እኔ ትኩረት ሱቁ ባለበት እኮ ዝም ማስባል ይቻላል። አዎ፣ ግን መነጋገሩ ይሻላል ብዬ ነው። መነጋገሩ በቂ ነው። ምክንያቱም እሱ ይሄ ትልቅ ነገር ምናምን ምናምን አያስፈልገውም። ይሄ ኃይልም አያስፈልገውም፣ ብዙ ኃይልም አያስፈልገውም። ስለዚህ አሁን እኮ የምትይኝ እኮ ከስራ ላይ መጥቼ ከእሱ ጋር እንዳውራ ቢያንስ ትንሽ አምስት ደቂቃ አምስት ደቂቃ። በእርግጠኛነት አሁን ይደርሳል፣ አሁን ይደርሳል። ትንሽ ጠብቀኝ አለ። መነጋገሩ ያሻልም ብዬ እኮ ነው። እና እንደዚህ አልነበረም ማለሽ። ለዛ እኮ ነው የቀድመሽ እንትን ብትኝ፣ እሱ ያለበት ጋር ወደ እኔ እንዲመጣ ማድረግ ሁሉ ይችል ነበር። እኔ እኮ ምን ተፈጠረብሽ ብዬ ነው ደንግጬ፣ ስራ ትቼ ምን ብዬ ዝም ብዬ አይወጣም። ታውቂያለሽ፣ ጠበቃዎች አሉ፣ ጠበቃዎች አሉ፣ ስርዓት ነው የሚወጣው። ነገሩን እንደዚህ ማበላሸት እኮ ልክ አይደለም። የሚቀርታ ግን ምን ላድርግ? ከዚች ተረጋጋች ብቻ። እሺ ግን ከሱ ጋር ያለው ነገር መስተካከል አለበት። እየጠበኩ ነው እ እየጠበኩ ነው። አሁን እየመጣ ነው። በቃ እየመጣ ነው እና ምን መሰለክ፣ ከዚህም በኋላ በቃ አጠገቤ እንዳይደርስብኝ፣ በቃ ከዚህም በኋላ አጠገቤ ድርሽ እንዳይል አስደርግልኝ። እኔ እሱን ብቻ ነው የምፈልገው። እንደዚህም ጫን ብዬ መናገሩን አልፈለጉትም ነበር። በጣም ፈርቻለሁ። ግን በቃ ከዚህም በኋላ አጠገቤ ድርሽ እንዳይል ድርሽ እንዳይል እፈልጋለሁ። ጥበቃዎቹ ይጨመሩ። አይ አይ፣ እኔ በጋርድ ተንቀሳቅሼ አላውቅም እና እሱ ራሱ እየከበደኝ ነው። ችግር የለውም። እሱ ሳይሆን በቃ እሱን ከተናገርከው በቂ ነው። እኔ በጋርድ መንቀሳቀሱ ራሱ በጣም ሽ የሚያዘኝ ነው። እንገዛ ስላለመድኩት ነው። ችግር የለም። ቢምጣና የደርሽ ያለ ደርሽ ደርሽ ያለ ነው ያለኝ ደርሽ ነው ያለኝ ብቻ ጠገቤ ድርሽ እንዳይል በቃ አይድረስብኝ። እኔ አልፈልግም። ፍላጎቴ እኔ እናንተ ተግባብታችሁ በማለት ጓደኞች አባች ይመስለኛል ያንን አይቶ ይረዳል ብዬ ነው እንጂ አንቺ ጋር አይደለም። ጥላሽ ጋር እንዳይደርስ ማድረግ ይቻላል። ቀላል ቀላል። ምንም አያሳስብሽ። ግን እናንተም ጓደኞቻችን ምረጪ። ከሱ ጋር ያሉትን ትሚድሽ ከሆነ ማስተካኪ። ይሄ ቀላል ነው። ተስቢያው ደው ወደ ስራ አደኛችሁ። እሺ እሺ፣ አይ ደርሷል፣ በቃ እርግጠኛ ነኝ ደርሻለሁ ብሎኛል። ብቻ እኔ ለምን እንደሆነ በጣም ደረቅ ሰው ነው። ሞር ደግሞ ማግባቴ ምናምን ደግሞ ሲያቅ በጣም ደግሞ ተረበሸው። ለምን እንደሆነ አልገባኝ። ለምን ለምን እንደዚህ በጣም ነው የሚረብሸው? ያው እዚህ የልጅነት ልብ አለ። ትቢት። አዎ በጣም ትቢት አለበት አለበት

ሙስም መሆኗን የምታውቀው እኔ ባለቤት ፅጌ ትባላለች። ምንድን ነው? ጮኛ አይናት ልንጋባ ነው። ከዚህ በፊትም ሽማግሌ ላይ ረብሻ ፈጥረሃል። ታግሼና አርቄ በማሰብ ነተኩህ አይደረግም። እንደዚህ ጥሩ ጓደኛ ልትሆኑ ትችላላችሁ። አይዶ ነው አላቅም ያላችሁ በስራ ይሁን ለማ አላቅም። ጊዜ ውስጥም አልገባ። ስለዚህ አንተም እኔ ውስጥ መግባት የለብህም ከዚህ በኋላ። ትልቅ ስራ ትቼ ነው የመጣሁት። እሷ ምን ሆነች ብዬ ነው። ይቅርታ አድርግልኝና እኔ አደለው በእናንተ መሃል የገባት። ጸጌ መጀመሪያ ከእኔ ጋር ነበረች። ያ ማለት በመላችን የገባ ያው ልንነጋገር የመጣ ነው። ምንድን ነው? እስከዛሬ ድረስ በጣም ብዙ ሄደሃል። እስከዛሬ ድረስ በጣም ብዙ ነገሮችን ለማበላሸት ሞክረሃል። ግን ከዚህም በኋላ ብትተወኝ እና ህይወቴን እንድኖር እየሰማት ነው እንግዲህ፣ ይሄ እኔ ፊት ለፊት አንተ ፊት ለፊት የምንሰማው ቃል ነው። ከዚህ በኋላ ከህይወቴ ውጣ። አሁን ሰው ህይወቱ ቻር አለም እየገባሉ አላወቅም። እኔ ውስጥ እየገባ ነው ያለው

አሁን አስተያየትን ማስተካክለ ይህ ከዚህ በኋላ አካሄድህን በትክክል አስተካክል። ከዚህ በኋላ ከእሱ አውጣ። እንግዲህ ስራ ካላችሁ ከዚህ በኋላ አብራችሁ ባትሰሩ። አይ አይ ምን ባረግ ነው የሚሻለው?

እንደ በፊቱ አይደለም። በቃ ነው ውጣ፣ በቃ አልቋል። ምን ነገር ምን ጀመረልን? ይመጣ ታንተ ጋር ምን ጀመረልን? እኔ እና እሷ ጉዳይ ስላለቀ እሷ ጋር የገባ መስሎክ እንዳይመስልክ፣ እኔ ጋር እየገባክ ነው ነው ማውራት ገባ። እሷ ጋር ምንም እየገባ ያለው ከዚህ በኋላ የእሷ ባለቤት እኔ ነኝ። ስለዚህ እሷ አድምጠኝ፣ ሽምግልናም እኮ የተላክሽ አበላሽ ነው። ዝም አንተ ጋር ጥፋቱ የኔ ነው። የሆነ ነገር ስላለ እኔ ምንም ለእሷ ክብር ስል ነው መጀመሪያ። አንተ ጠርታን ምንድን ነው ብዬ ለአውራክ ለአንተ ነው ምክርም ጭምር እየነገርኩ ያለሁ። በቃ አትዳፈር። በቃ እኔ ጨርሻለሁ። በቃ አስፈልግም። እንደዚህ ነው፣ አስተካከል ከዚህም በኋላ ዳ ሰማ። አሁን ይሄ አንተ ትርፍ የምታወራው ወሪች ናቸው፣ ወደዚህ ፖት እያደረገኝ ያለው አሁን። አድምጠኝ፣ አድምጠኝ እኔ የምነግር ቁርጡና የመጨረሻዋን ውሳኔ ከእሷም እንድሰማ እኔም የመጨረሻውን ልነግርህ ነው ቁጭ ያልኩት። ከዚህ በኋላ በቃ አንተ አተገቡ አይደለም ጥላው ጋር እንዳትደርስ

እየሳኩ አይደለም ማወራሽ። እሺ እየሳኩ አይደለም ማወራሽ። ምን ምን ከዚህ በኋላ ይሄን የምትሰሪው ነገር ሰውዬ በኋላ

ገባሽ አይደል? ምንም አቅም የለውም በሚለው ሞጅ ውስጥ ነው ያለው ሰውየ፣ አይደለ ጋርድ ስላለው ወይ ደግሞ ትልቅ ሰው ስለሆነ ወይ ስልጣን ስላለው ወይ ባለሀብት ስለሆነ ዳኒ ምንም አያመጣም፣ አይደለ። ምንም ማምጣት እንደምችል አሳይሻለሁ። አጠገቢ እንዳትደርስ ከዚህም በኋላ በህይወት ፍርድ ነው አጠገቢ የምትደርስ እነግርሻለሁ። ዳኒ ስነ ስርአት የተለየ ስልጣን መጠቀም ስለማልፈልግ ነው እንጂ አንተን ድሮ ነበር ማባረር የምችለው

አቅምህ እዚህ ድረስ ነው። ጽጌዳ በአንቺ አይደለም፣ በአንቺ ጉልበት አይደለም። እንደዚህ እንኳን ስራ ነው። ምንም ማታመጣ እንደዚህ ብቻ ነው የምችለው። አንተ የብቻ ነው አቅምህ። ምንም እንደማታመጣ አውቃለሁ። ለፍቅር ብዬ ነው። እሺ፣ አረባ ይገባሻል፣ ለፍቅር ተባክ ድርሽ እንዳት አንድ አፍ እንዳትከፍት። ከዚህ በኋላ እኔ ባለውበት ቦታ እንዳትመጣ ናውጣ